ኢትዮጵያ 32ተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። በአማራ ክልል የኢንዱስትሪ ልማትን ለማጠናከርና የሥራ ዕድል ፈጠራን ለማሳደግ በትኩረት እየተሠራ መሆኑን የክልሉ ርዕሰ መስተዳደር አረጋ ከበደ ገለጹ። የኢትዮጵያ የክትመት ምጣኔ በ5.4 በመቶ እያደገ እንደሚገኝ የከተማና መሠረተ ልማት ሚኒስቴር አስታወቀ። ከውጪ ቬኔዙዌላ በርከት ያለ ኃይሏን በማንቀሳቀስ የአሜሪካን ጥቃት ለመመልከት ዝግጅት ላይ መሆኗን አስታውቃለች። ሰላም ጤና ይስጥልን ውድ የሐሳብ ወዳጆች፣ ከሀገር ውስጥና ከውጭ የመረጥናቸውን ዜናዎቻችንን ወደ እናንተ እናደርሳለን። ቀዳሚ ወዳደረግነውና በዝርዝር ወደምንመለከተው ዜና እናልፋለን። ኢትዮጵያ የ2027 የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮፕ ሰላሳ ሁለት ጉባኤ እንድታስተናግድ ተመርጣለች። በአረንጓዴ አሻራ መርሃ ግብር እንዲሁም ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን በመገንባት በአካባቢ ጥበቃ ላይ ጉልህ አስተዋጽኦ እያደረገች የምትገኘው ኢትዮጵያ ከአፍሪካ ሀገራት ሙሉ ድጋፍን በማግኘት ጉባኤውን እንድታስተናግድ ተመርጣለች። አደም ያሲን ዝርዝር አለው። ኢትዮጵያ ናጀሪያ ስ ንት ስ በብራዚል በተካሄደው ሰላሳኛ የአየር ንብረት ለውጥ ጉባኤ ላይ የቀጣዩን የ2 27 ኮፕ 32 ጉባኤ ለማስተናገድ ከናይጄሪያ ጋር ፉክክር ውስጥ ገብታ የነበረችው ኢትዮጵያ ዝግጅቱን በተመለከተ ዝርዝር ማብራሪያ አቅርባለች። በዚህ መሰረት ኢትዮጵያ በ2027 የሚደረገውን ኮፕ 32ን ጉባኤ እንድታስተናግድ ፍቃድ እንደተሰጣት ሮይተርስን ጨምሮ በርካታ የውጭ መገናኛ ብዙኃኖች ዘግበዋል። ባለፈው ዓመት በአንድ ጀንበር 7 ሚሊዮን ችግኝ በመትከል ለአረንጓዴ አሻራ መርሃ ግብር ያላትን ራዕይ ለዓለም ሕዝብ ያስመለከተችው፣ ሌሎች የአፍሪካ ሀገራት በሀገራቸው ችግኝ እንዲተክሉ አስተዋጽኦ ስታደርግ የቆየችው ኢትዮጵያ የኮፕ የ2027 የአየር ንብረት ለውጥ ጉባኤ እንድታስተናግድ ተመርጣለች። በቀጣዮቹ አስርተ ዓመታት ውስጥ የአየር ንብረትን በተመለከተ ትልቅ ሚና እንደሚጫወት የተነገረለት ጉባኤ በኢትዮጵያ ዋና ከተማ አዲስ አበባ ሊደረግ የሁለት ዓመት ዕድሜ ብቻ ቀርቶታል። በዘንድሮ ዓመት በብራዚል በአማዞን ቤሊም እየተካሄደ ባለው ጉባኤ ላይ ኢትዮጵያን ለ27 ያጨው የአየር ንብረት ለውጥ ጉባኤ ለ2026ቱ ኮፕ 31 ቱርክንና አውስትራሊያን አፋጧል። ኢትዮጵያ እንድታስተናግድ በተመረጠችበት የ27 ኮፕ 32 ጉባኤ ከአሜሪካ በስተቀር መላው የዓለም ሀገራትና በ በአስር ሺህ የሚቆጠሩ ተሳታፊዎች የሚታደሙበት ሲሆን በጉባኤው ላይ ወሳኝ መልእክቶች እንደሚተላለፉ ከወዲሁ ተገልጿል። የኢትዮጵያ መመረጥ ተከትሎ አስተያየታቸውን የሰጡት በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ኢትዮጵያ የኮፕ 32 የመሪዎች ጉባኤ እንድታስተናግድ ለተሰጠ አመኔታ በእጅጉ እናመሰግናለን በማለት መልእክታቸውን አስተላልፈዋል። የአየር ጸባይ በዓለም አቀፍ ማህበረሰብ ዘንድ ትልቅ ተጽዕኖ እየፈጠረ በመምጣቱ ምክንያት በፈረንጆቹ አቆጣጠር 1992 የተጀመረው ይህ ጉባኤ በተለያዩ ሀገራት ሲደረግ ቆይቷል። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው ላይ በሚተላለፉ ውሳኔዎች ከፍተኛ ሚና እንዲኖራት እንደሚያደርጋት ሮይተርስ በዘገባው ላይ አስታውቋል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለች የምትገኘውና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ ላይ ያላት ተጽዕኖ ጉልህ ጉባኤውን እንድታስተናግድ ከተመረጠችባቸው በርካታ ምክንያቶች አንዱ ነው። የኮፕ ጉባኤ አስተናጋጅ ሀገራት በስብሰባ ላይ የፕሬዚዳንትነት ሚና እንደሚኖራቸው የተገለጸ ሲሆን የጉባኤውን ግቦች ከመቅረጽ ባለፈ የራሳቸውን የአየር ጸባይ ለውጥን የተመለከቱት ስራዎችን ለማስተዋወቅ እድል እንደሚኖራቸውም ይፋ ተደርጓል። የ2027 የኮፕ 32ን ጉባኤ እንድታዘጋጅ የተመረጠችው ኢትዮጵያ በጉባኤው ላይ በሚደረጉ ድርድሮች ወቅት የሚከሰቱ አለመግባባቶችን ለመሸፈንና መፍትሄ ለማስቀመጥ ስልጣን እንደሚኖራትም ተገልጿል። በብራዚል በተደረገው ጉባኤ ላይ ኮፕ 32 እንድታዘጋጅ የተመረጠችው ኢትዮጵያ ጉባኤው እንድታዘጋጅ ከአፍሪካ ሀገራት ድጋፍ ማግኘቷም ይፋ ተደርጓል። ከአፍሪካ ከዚህ ቀደም ኬንያ፣ ደቡብ አፍሪካ፣ ሞሮኮና ግብጽ እንዲያዘጋጁት የተሰጣቸውን ጉባኤ እንድታዘጋጅ ፍቃድ የተሰጣት ኢትዮጵያ ጉባኤውን የምታዘጋጀው አምስተኛው የአፍሪካ ሀገር እንደምትሆንም ከወዲሁ ታውቋል። ከዓለም ታላላቅ ስብሰባዎች ውስጥ አንዱ የሆነው የኮፕ ጉባኤ በተለያዩ ጊዜያት ከዓለም ዙሪያ የተሰበሰቡ በ10 ሺ የሚቆጠሩ ተሳታፊዎችን ሲያስተናግድ ቆይቷል። በዘንድሮ ዓመት ኮፕ 30 እያስተናገደች ባለችው ብራዚል ውስጥ ከ50 ሺ በላይ ዜጎች ጉባኤውን ለመሳተፍ እንደተመዘገበው ይፋ ተደርጓል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ የአየር ንብረት ለውጥ ሀሰት እንደሆነና አጭበርባሪዎች የፈጠሩት ሀሳብ መሆኑን ከዚህ ቀደም ሲያስታውቁ መቆይታቸው የሚታወስ ሲሆን ሀገራቸው አሜሪካ ከዚህ ጉባኤ ላይ ራሷን እንድታገል ማድረጋቸውም አይዘነጋም። አሜሪካ የማትሳተፍበት፣ ሌሎች የዓለም ሀገራት የሚታደሙበት ኮፕ 32 ጉባኤ ኢትዮጵያ በ2027 እንድታስተናግድ ተመርጣለች። በአማራ ክልል የኢንዱስትሪ ልማትን ለማጠናከርና የስራ ዕድል ፈጠራን ለማሳደግ በትኩረት እየተሰራ መሆኑን የክልሉ ርዕሰ መስተዳደር አረጋ ከበደ ገለጹ። በደብረ ብርሃን ከተማ የብራውን ፎርስ የበቆሎ ማቀነባበሪያ የምግብና የእንስሳት መኖ ማምረቻ ፋብሪካ ተመርቋል። አቶ አረጋ ከበደ በዚህ ወቅት እንዳሉት ፋብሪካው በግብርና ዘርፍ የሚመረቱ ግብአቶችን የሚጠቀምና የበለጸገ የምግብ አቅርቦትን እንደሚያሳድግ ተናግረዋል። ፋብሪካው የክልሉ መንግስት የኢንዱስትሪ ዘርፉን ለማሳደግ የያዘው ፖሊሲ አካል መሆኑን ገልጸው ከስራ ዕድል ፈጠራና ፍትሐዊ የሀብት ተጠቃሚነት ከማረጋገጥ አንጻር ሰፊ አበርክቶ እንዳለውም ተናግረዋል። የብሮን ፎርስ ፋብሪካ እንደ ሀገር ያለውን የኢንዱስትሪ ፖሊሲ ትግበራን የሚደግፍ መሆኑንም አመላክተዋል። የክልሉን አጠቃላይ ልማት ለማሳደግ ህዝቡ ከሚያደርገው ጥረት በተጨማሪ በሳል አመራር መስጠት እንደሚገባም ነው የገለጹት። የኢትዮጵያ የክትመት ምጣኔ በአምስት ነጥብ አራት በመቶ እያደገ እንደሚገኝ የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ጫልቱሳኔ እንደገለጹት የአንድ ሀገር እድገትና ልዕቀት የሚወሰነው በከተሞች እድገትና ጥራት ነው። በዚህ ረገድ ኢትዮጵያ በክትመት የረጅም ጊዜ ታሪክ ቢኖራትም ከተሞቻችን ታሪኳን የሚመጥን እድገት ሳያሳዩ መቆየታቸውንና በከተሜነት ወደኋላ መቅረቷን ተናግረዋል። የለውጡ መንግስት ከተሞችን የደህንነት የመልካም አስተዳደር እጦትና የሥራ አጥነት ማሳያ ሳይሆን የብልጽግና ማሳያ እናደርጋቸዋለን ብሎ አቅዶ እየሰራ ይገኛል ብለዋል። በአሁኑ ወቅትም ከተሞች በከፍተኛ መነቃቃት ላይ እንደሚገኙ ጫልቱሳኒ ገልጸዋል። እንደ ሀገር የክትመት ስልጣኔው ምጣኔና ፍጥነቱ በምን ደረጃ ላይ ይገኛል? ከሀገሩ ህዝብስ ምን ያህሉ በከተማ ይኖራል? ከሚለው አንጻር የኢትዮጵያ የክትመት ምጣኔ በአምስት ነጥብ አራት በመቶ እያደገ መሆኑንም አስታውቋል። በሚቀጥሉ ሰላሳና አርባ ዓመታት ከሀገሪቱ ህዝብ ከሀምሳ በመቶ በላይ በከተማ ይኖራል ተብሎ ይገምታል ያሉት ሚኒስትሯ ይህንም መሸከም የሚችል የከተማ መሰረተ ልማትና ሌሎች ለህዝብ አገልግሎት የሚሆኑ ስራዎችን እየሰራን እንገኛለን ብለዋል። የአፍሪካ የመንገድ ደህንነት ቀን ህዳር 7 ቀን 2018 ዓ ም በአዲስ አበባ አድዋ አድል መታሰቢያ ይከበራል። የመንገድ ደህንነት ቀን ሁነት በአፍሪካ ህብረት ኮሚሽን ስር በሚገኘው የአፍሪካ የመንገድ ደህንነት ኢኒሽቲቭ፣ የኢፌዴሪ የትራንስፖርትና ሎጂስቲክስ ሚኒስቴር፣ የመንገድ ደህንነትና መድን ፈንድ አገልግሎትና የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ የጋራ ትብብር የተዘጋጅ ነው ተብሏል። የአፍሪካ ህብረት እንደ ኤሮፓውያን አቆጣጠር 2012 ባሳለፈው ውሳኔ መሰረት ቀኑ በየአመቱ የሚከበር ሲሆን ከአለም የትራፊክ አደጋ ተጎጂዎች መታሰቢያ ቀን ጋር የተሳሰረ መሆኑም ተመላክቷል። ቀኑ በትራፊክ አደጋ ምክንያት ሕይወታቸውን ያጡና የተጎዱ ሰዎች የሚታሰቡበትና በአፍሪካ ደረጃ የመንገድ ደህንነትና ዘላቂ የትራንስፖርት እንቅስቃሴን ለማረጋገጥ ሀገራት የጋራ ቁርጠኝነታቸውን የሚገልጹበት ነው። አፍሪካ ከፍተኛ የትራፊክ አደጋዎችን ከሚያስተናግዱ አህጉራት መካከል አንዷ መሆኗን የአፍሪካ ህብረት ገልጿል። ከአለም ተሽከርካሪዎች ውስጥ ከአራት በመቶ በታች የሚገኝባት አፍሪካ የዓለም 25 በመቶ ገደማ የትራፊክ አደጋ ሞት እንደሚመዘገብባት አመላክቷል። ከሚጎዱት መንገደኞች የሳይክል እና ሞተር አሽከርካሪዎች መካከል አብዛኞቹ ወጣቶች መሆናቸውን ገልጾ የሕብረቱ አባል ሀገራት በትራፊክ አደጋዎች ምክንያት ሁለት በመቶ የሚሆን ዓመታዊ ጥቅል ምርታቸው ወይም ጂዲፒ ወጪ እንደሚያደርጉ ነው ሕብረቱ ያስታወቀው። ቀኑ በአፍሪካ የመንገድ ደህንነት የድርጊት መርሃ ግብር እንደ አውሮፓውያኑ አቆጣጠር ከ2021 እስከ 2030 የሚቆይ ጥላ ስር የተቀናጀ የተግባር ምላሽና አጋርነትን የማጠናከር ግብ እንዳለውም ተመላክቷል። በመንገ ደህንነት ቀን የትራፊክ አደጋ ተጎጂዎች የሚወሱ ሲሆን ሀገራት እንደ ኤውሮፒያን አቆጣጠር በ2030 የትራፊክ አደጋ ሞትን በ50 በመቶ ለመቀነስ የገቡትን ቃል ለማደስ የፖለቲካ ቁርጠኝነታቸውን ይገልጻሉ ተብሎም ይጠበቃል። የአፍሪካ የመንገድ ደህንነት ኢኒሽቲቭ በመረጃ ላይ የተመሰረተ የቁጥጥር ስርዓት ማጠናከርና በህብረቱ አባል ሀገራት ሴፍ ሲስተም የተሰኘ ዘመናዊ የመንገድ ደህንነት ስርዓት ማዕቀፍ የማስተዋወቅ ስራ እንደሚከናወንም ነው ህብረቱ ያስታወቀው። በመንግስት ደረጃ ብሎም ከአገር አካላት ጋር በመቀናጀት የሚከናወነው መደበኛ ያልሆነ ፍልሰትን የመከላከልና የመቆጣጠር ስራ እንደተጠበቀ ሆኖ ዜጎች ከድርጊቱ ራሳቸውን ማቀብ እንዳለባቸው ተገለጸ። በሴቶችና ማኅበራዊ ጉዳይ ሚኒስቴር ህገወጥ የሰዎች ዝውውር መከላከልና ከፍልሰት ተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ ደረጀ ተግ ብሎ እንዳሉት መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት የሄዱና ለችግር የተጋለጡ ዜጎችን የመመለስ ስራ እየተከናወነ ነው ብለዋል። ወደ ሀገራቸው ከተመለሱ በኋላ ተገቢው የስነ ልቦናና ማህበራዊ ድጋፍ እንዲያገኙ ተደርጎ ከቤተሰብና ከማህበረሰቡ ጋር መቀላቀላቸውን ጠቅሰዋል። በክልሎች የሴቶችና ማህበራዊ ጉዳይ ቢሮዎች እና በስራና ክህሎት ቢሮዎች አማካኝነት ተገቢውን ስልጠና ወስደው የማቋቋም ስራ እየተሰራ መሆኑንም አረጋግጠዋል። በመንግስት በኩል ተገቢው ድጋፍና ክትትል እየተደረገላቸው መሆኑን ገልጸው በግላቸው ለመንቀሳቀስ የፈለጉም በራሳቸው ጥረት የግል ስራቸውን እየሰሩ መሆኑንም አመላክተዋል። ሀገር ውስጥ ያሉ የስራ አማራጮችም ማስተዋልና ወደ ውጭ መሄድ ሲያስፈልግም በህጋዊ መንገድ ብቻ እንዲሆን መክረው መደበኛ ያልሆነ ፍልሰት ዘርፈ ብዙ ጉዳት እንደሚያስከትል አስገንዝበዋል። የውጭ ጉዳይ ሚኒስቴር በበኩሉ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉን አስታውቋል። ባለፉት አራት ዓመታትም በተለያዩ የመካከለኛውን ምስራቅ የአፍሪካንና እንደ ማይናማሪ ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከአምስት መቶ ሺህ በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉን አስታውቋል። ክቡራትና ክቡራን የሀሳብ ወዳጆች ከውጭ ያገኘነው መረጃ እናጋራችሁ። ቬኔዙዌላ በርከት ያለ ኃይሏን በማንቀሳቀስ የአሜሪካንን ጥቃት ለመመከስ ዝግጅት ላይ እንደሆነች አስታወቀች። በላቲን አሜሪካ የዋሽንግተን ግዙፍ የጦር መርከቦች መንቀሳቀሳቸው ለካራካስ ስጋት ሆኖባታል። የትራምፕ አስተዳደር የኒኮላስ ማድሮ መንግስት ለመገልበጥ ውጥን አለው በሚልም ቬኒዙዌላ ትወነጀላለች። ጦር የማንቀሳቀስ ዝግጅቱም የባህር የአየር፣ የምድርና የሚሳኤል ኃይሉን የሚያካትት ነው ተብሏል። ፖሊስ፣ ሚሊሺያዎችና በጥቅሉ ዜጎችም የዚሁ አካል ናቸው ስትል ካራካስ አሳስባለች። ፕሬዚዳንት ዶናልድ ትራምፕ የማድሮ መንግሥት አደንዛዥ እጽ ወደ አሜሪካ እንዲገባ በማድረግ ወንጀል እየሰራ ነው የሚል ክስ ያቀርባሉ። ምንም እንኳን ዶናልድ ትራምፕ ካራካስ ላይ ጦር የማዝመት ዕቅዱ የለኝም ቢሉም በካሪቢያን ባህርና በፓስፊክ ውቅያኖስ ያለው ወታደራዊ እንቅስቃሴ ወታደር የማዝመት ያህል ሆኗል። የቱርክ ወታደራዊ አውሮፕላን በጆርጂያ ተከሰከሰ። ከአዘርባይጃን ወደ ቱርክ በመመለስ ላይ የነበረ ሲ130 ካርጎ ወታደራዊ አውሮፕላን መከስከሱን መረጃዎች ጠቁመዋል። በአውሮፕላኑ ውስጥ ከ20 በላይ የጦር አባላት የነበሩ ሲሆን የጉዳቱ መጠን ይህ ዜና እስከተጠናቀረበት ሰዓት ድረስ በግልጽ ይፋ ባይሆንም የቱርክ መንግስት ሁሉም አባላት በሕይወት እንደሌሉ ማስታወቁን ዩሮኒውስ አስነብቧል። የአደጋው መንስኤ በግልጽ ይፋ አልሆነም። አውሮፕላኑ ለረዥም ጊዜ ያገለግለ እና የመጨረሻው ሙከራ እንዲሁም እድሳት በ ሀያ ሀያ የተደረገለት መሆኑ ምናልባትም ለአደጋው መንስኤ ሊሆን እንደሚችል ግምቶች ተቀምጠዋል። በጆርጂያ አዘርባጃን ድንበር ላይ የደረሰው አደጋ ለቱርክ አስደንጋጭ ዜና ሆኖባታል ሲል ቲአርቲ ዘግቧል። ኳታር፣ አሜሪካ፣ ጃፓን፣ ጣሊያን እና ሌሎች አገራት ለቱርክ መንግስት መጽናናትን ተመኝተዋል። ውድ ሚዲያ ቤተሰቦች፣ የዕለቱ ዜናዎቻችን እነዚህ የነበሩ፣ ከመሰናበታችን በፊት ዋና ዋናዎቹ እናስታውሳችሁ። ኢትዮጵያ 3 ለተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። በአማራ ክልል የኢንዱስትሪ ልማትን ለማጠናከር እና የሥራ ዕድል ፈጠራን ለማሳደግ በትኩረት እየተሠራ መሆኑን የክልሉ ርዕሰ መስተዳደር አረጋ ከብደ ገለጹ። የኢትዮጵያ የክትመት ምጣኔ በአምስት ነጥብ አራት በመቶ እያደገ እንደሚገኝ የከተማና መሠረተ ልማት ሚኒስቴር አስታወቀ። ከውጪ ቬኔዙዌላ በርከት ያለ ኃይሏን በማንቀሳቀስ የአሜሪካን ጥቃት ለመመልከት ዝግጅት ላይ መሆኗን አስታውቃለች። ክቡራትና ክቡራን የሐሳብ ሚዲያ ቤተሰቦች ዜናዎቻችን የእስካሁኖቹን ይመስሉ ነበረ። ጤና